የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። ዋና ዋናዎቹም በቅድሚያም ጠቅላይ ሚኒስትር ዐቢይ አህመድ ጠብቁ ብለው ካስቀጠሩ ስብሰባ ቀሩ። የጋበዟቸው እንግዶችም ሳይገኙ መቅረታቸው ታውቋል። የብልጽግናው ፕሬዝዳንት ስብሰባውን እገኝበታለሁ ብለው ሶስት ጊዜ ማስጠበቃቸውም ተሰምቷል። ከምንጮቻችን የተገኘው መረጃ ይቀርባል። ሻቢያ ወረራ ዓለም አቀፍ ወንጀል ነው ብሏል። ይህንን ያለው ፊልድ ማርሻል ብርሃኑ ጁላ 2 ሚሊዮን ሆናችሁ 200 ሚሊዮን ሕዝብ አፍናችሁ አትቀመጡም ባሉ ማግስት ነው። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ የብልጽግናው መንግሥት ተጠይቆ ያልተቀበለው ወደብ ለሳውዲ አረቢያ መሰጠቱ ተሰምቷል። ወደቡ ፕሬዚደንቱ እኛ እንደ ክሬም አይደለንም የሚል ምላሽ የሰጡበትም ነበርም ተጨማሪያለን በክልሎች ብልጽግና ሹምሽር እያከናወነ ነው። በአማራ ክልል የተደረገው ሹምሽርም አንዱ ማሳያ ይሆናል። ይህንን የተመለከተ ሪፖርትም ተሰናድቷል። በአዲስ አበባ የውጭ ሀገር ሙዚቀኞች ታግተው መደብደባቸውን የሚገልጽ ማስረጃ ካሰራጁ በኋላ ብልጽግና ካድም አገዛዙ ኢትዮጵያውያንን ስለማገቱና ስለመሰወሩ ሲዘገብ አንድም ጊዜ ተናግሮ ባያውቅም የውጭ ሀገር ዜጎችን ማገቱ ከተጋለጠ በኋላ ግን ክዶ ተከራክሯል። ሌላኛው መረጃችን ነው። በሊባኖስ የተሰማራው የተባበሩት መንግስታት ሰላም አስከባሪ ኃይል ድሮን መጥቶ መጣሉን አሳወቅም። ይህ ድሮን ከእስራኤል ጥቃት ሊፈጽምብኝ የተላከ ነው ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ጠብቁ ብለው ካስቀጠሩት ስብሰባ መቅረታቸው ተነገረም። የብልጽግናው ፕሬዚደንት የጋበዟቸው እንግዶችም ሳይገኙ ቀርቷል። ስብሰባውን እገኝበታለሁ ብለው ሶስት ጊዜ ማስጠበቃቸውም ታውቋል። በብልጽግና ጦርኛ ፖሊሲዎች በጸጥታ ችግር ምክንያት ሳይካሄድ አመታትን ያሳልፈውናም በታሪኩ ለመጀመሪያ ጊዜ የሀገር መሪ ያልተሳተፈበት የጣና ፎረም በአዲስ አበባና ባህር ዳር ሲካሄድ መቆየቱም ይታወቃል። ፎረሙ ለሰላምና የደህንነት ችግሮች አፍሪካ መር መፍትሄ ለመስጠት ጥሪ ያቀረበውን የትሪፖሊን ቃል ኪዳንን ተከትሎ ከ14 ዓመታት በፊት በአቶ መለስ ዜናዊ በፕሮፌሰር አንድሪያስ ሸቴናም በዶክተር ሙልጌታ ገብረ ሕይወት አማካኝነት የተጀመረም ከሀገሪቱ ዋና ከተማ ውጭ በሆነ መድረክ ስለ አፍሪካ የሚመክርና መቀመጫውን ባህር ዳር እንዲያደርግ የተቀረጸም ነበር። ይሁን እንጂ ብልጽግና ወደ ገዥነት ከመጣ ወዲህ ይህ ጉባኤ በየአመቱ መካሄድ ሲቋረጥ ቆይቶ በዘንድሮ ዓመት በባህር ዳርና በአዲስ አበባ ተከናውኗል። የምስራቅ አፍሪካና የሌሎች ሀገራት መሪዎች እየተሳተፉበት የኖረው ይህን ማድረግ ዘንድሮ እንደገና ሲጀመር መሪዎቹ ይገኙ ዘንድ በኢትዮጵያ መንግስት የተጋበዙ መሆናቸውን የሚያስታውሰው አንድ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ዳይሬክተር ባልደረባም አንድም መሪ ሳይመጣ ቀርቷል ሲሉ ለጣቢያችን ገልጿል። በስብሰባው ላይ የተገኙ ትልቁ እንግዳ የሶማሊያው የውጭ ጉዳይ ሚኒስትር ዴኤታ ናቸው የሚለው ይኸው ምንጭ ኬንያና ጅቡቲን ጨምሮ የተለያዩ ሀገራት መሪዎች ተጋብዘው እንደነበርም አስታውሷል። ይሁን እንጂ የአንድም ሀገር መሪ ሳይገኝበት ተካሂዷል። ይህም የጣና ፎረም ታሪክ ላይ የመጀመሪያው ነው ሲልም ያክላል። የዘንድሮ የጣና ፎረም የተጋበዙ መሪዎች የኢትዮጵያ መንግስትን ጥሪ አክብረው ካለመገኘታቸው በተጨማሪ መድረኩ አስቀድሞም የጸጥታ ስጋት ነበረበት የሚሉ አንድ የጠቅላይ ሚኒስትር ጽህፈት ቤት ባልደረባ ደግሞ ስብሰባውን ባህር ዳር ላይ ለማካሄድ ሲታሰብ የአማራ ክልል ኃላፊነት ይወስድ እንደሆነ ተጠይቆም መከላከያን አናግሮት ሲል ምላሽ ሰጥቶ እንደነበርናም ከመከላከያ ጋር በተደረገ ምክክርም መክፈቻውን በባህር ዳር በማድረግ የመዝጊያ ዝግጅቱን ደግሞ አዲስ አበባ ላይ ማከናወን እቅድ ወጥቶ ተሰርተዋል ይላሉ። ባህር ዳር ላይ በተካሄደው ማግፋቻ ስነ ስርዓት ላይም የአውሮፓ ህብረትናም አውሮፓ ሀገራት የአፍሪካ ቀንድ ልኡካንና ሌሎችም እንግዶች በተገኙበት ባሳለፍነው ሳምንት ተከናውኗል። ይሁን እንጂ ፈረንጆቹ ባህር ዳር ለደህንነታቸው ያሰጋል ተብሎ እንዳያድሩ የተደረገ ሲሆን ስለ ሰላምና ጸጥታ አስፈላጊነት በሚመክረው ጉባኤ ላይ የመንግስት ተወካዮች ደጋግመው ይናገሩ የነበሩት ስለ ወደብና ቀይ ባህር ነበር የሚሉ አንድ የስብሰባው ታዳሚም በውጭ ጉዳይ ሚኒስቴር ምክትል ሚኒስትር የሆኑት ሀደር አበራም ሰሞኑን በስብሰባው ላይ የኢትዮጵያ የባህር በር ጥያቄ ሶስት መሰረታዊ ምክንያቶች አሉት። እነዚህም ዲሞግራፊ፣ ኢኮኖሚና ደህንነት። ይህን ደግሞ ተደብቀን የምናራምደው አጀንዳ ሳይሆን በግልጽ የታወጀ የመንግስት መንግስት ዓላማ ነው የምንተወም አይደለም ማለታቸው ተሰምቷል እንዲህ ያለ ሀሳብ በባህር ዳር ሲቀርብ ከቆየ በኋላ በአዲስ አበባ በተካሄደው መድረክ ላይ ደግሞ የመክፈቻ ንግግሩን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አድርገውታል የሚሉ አስተያየት ሰጪዎቹ ፕሮግራሙ ላይ የሚታወቀውና ለተሳታፊዎች የተነገረው አብይ የአዲስ አበባውን ስብሰባ እንደሚከፍቱት ነበር ይሁን እንጂ ሳይገኙ ቀሩ ይላሉ በማግስቱ እሁድ ዕለት ግን ስብሰባው ተጠናቆ ተሳታፊዎቹ ሊበተኑ ሲሉ ጌዲዮን ጢሞቲዎስ መድረኩን በማይመጥን አለባበስ በድንገት ገብተውና ተገኝተው የቪቪ አይፒ እንግዳ አለን፣ ጠብቁ በማለት ጠቅላይ ሚኒስትሩ እንደሚመጡ አሳወቁ። ይሁን እንጂ ካፍታ ቆይታ በኋላ እንግዳችን ቀርተዋል፣ መሄድ ትችላላችሁ ብለው ተናግረው ተሰብሳቢዎቹ እየተበተኑ እያለም ተመልሳችሁ ግቡ አብይ ሊመጡ ነው የሚል መልእክት አስተላልፈው የነበረ ቢሆንም ጠቅላይ ሚኒስትሩ እንደገና እንደማይገኙ በመረጋገጡ እንኳን የውጭ ሀገር መሪዎች የኢትዮጵያ ጠቅላይ ሚኒስትርም ሳይገኙበት ተበትኗል ተብሏል። ዐቢይ ለምን ሳይገኙ ቀሩ ስንል የጠየቅ ነው፣ የውጭ ጉዳይ ሚኒስቴር ባልደረባም መሪዎቹ ባለመገኘታቸውና በስብሰባው ላይ ሲሳተፉ የከረሙ የአውሮፓ ዲፕሎማቶችም እሁድ ዕለት በነበረው የመዝጊያ ዝግጅት ላይ እንዳልተሳተፉ በማወቃቸው ነው ብለውናል። በክልሎች ብልጽግና ሹምሽር እያደረገ ነው። በአማራ ክልል የተደረገውም አንዱ ማሳያ ይሆናል። አገዛዙ አንድ ያለፉት የስልጣን ዓመታቱ መገለጫው ተደጋጋሚ ሹምሽር፣ ማለትም የባለስልጣናቱ የቦታ ልውውጥ ነው። ይህንን እርምጃ መውሰድ ሽግሽግ የሚል ፕሮፓጋንዳ ሽፋን ይሰጠዋል። ከሰሞኑም በመላው ሀገሪቱ ካሉት አባላቱ መካከል ወደ ዘጠኝ ሺህ በሚጠጉት ላይ በሥነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃው ስልኩባቸው የሚል መረጃን እያሰራጨ ነው። ከሥራ አስፈጻሚው ጉይታ አስቀጥሎ አዳማው ስልጠና ከሰሞኑ የሚገባው ብልጽግናም የጠቅላይ ሚኒስትሩ የሚኒስትሮች ሹምሽር እንደሚከተልም ይጠበቃል። ከዚህ ሁሉ አስቀድሞ ግን በክልሎች በተለያየ ኃላፊነት እርገን ላይ ሹምሽሮች እየተደረጉ መሆኑ ታውቋል። ሹምሽሩ ግን የቢሮና የጽፈት ቤት ልውውጥ ነው። ለማሳያነት በአማራ ክልል መከላከያ ፋኖን ይበቀለዋል ፋኖ ወደ ህወሀት አልተኩሳለን ሲሉ የሚታወቁትናም በቅርቡ ደግሞ ወደ ድርድር ሄዳለን አሉ ተብሎ የተዘግበላቸው የኮሚኒኬሽን ኃላፊው መንገሻ ፈንታው ከዚህ ኃላፊነት ማስተባበራቸው ላይ ተነስቷል። ከዛም የአማራ ክልል ገቢዎች ቢሮ ሀላፊ ተደርገው ተሹሟል። እሳቸውን ተክተው ደግሞ የቱሪዝም ቢሮ ምክትል ሀላፊ የነበሩት አቶ አባይ መንግስት የመመደባቸው ተገልጿል። አቶ አረጋ ከበደ ከሰሞኑ ከሾሟቸው 35 አዳዲስ ተሿሚዎች መካከል ሰባቱ አማካሪዎች ናቸው ነው የተባለው። የደቡብ ምዕራብ ኢትዮጵያ ክልልም አዲስ የተሾሙና የተሸጋሸጉ አመራሮቹ ቁጥር 15 እንደሆነ አሳውቋል። የጋምቤላ ክልልም ላሉት ለ11 ቢሮዎች አዲስ የአመራር ሹመትና ሽግሽግ ማድረጉን ነው የገለጸውም። ሻዕቢያ ወረራ ዓለም አቀፍ ወንጀል ነው ብሏል። ይህንን ያለው ፊልድ ማርሻል ብርሃኑ ጆላ ሁለት ሚሊዮን ሁናችሁ ሁለት መቶ ሚሊዮን ህዝብ አፍናችሁ አትቀመጡም ባሉ ማግስት ነው። የጥፋት አጋሮቹ ብልጽግናና ሻዕቢያ መለልሳቸው እንደቀጠለ ይገኛል። እነዚህ ዜጎቻቸውን በጦርነት ስጋት ፕሮፓጋንዳ ማቆየትን ከፍ ካለ ደግሞ ወደ ጦርነት ማስገባትን በስልጣን የማቆየት ስትራቴጂ አድርገው በመጠቀም የሚታወቁ አገዛዞች ዛቻ መሰንዘርና ጻፋ መስጠት ላይ ተጠምዷል። ሰሞነኛው የኢትዮጵያው አገዛዝ ወታደራዊ አዛዦች ንግግርም የዚህ አብነት ይሆናል። ፊልድ ማርሻል ብርሃኑ ጁላ ሁለት ሚሊዮን ህዝብ ሁለት መቶ ሚሊዮን ህዝብን አፍኖ አይቀጥልም፣ በባሌም ይሁን በቦሌ እንይዘዋለን የሚል ንግግር እንዳደረጉ ይታወሳል። የባህር ኃይል አዛዥ ተደርገው የተመደቡት ክንዱ ገዙም ከወደብ ስልሳ ኪሎ ሜትር ርቀት ላይ ተቀምጠን አንቃችሁን አትኖሩም ሲሉ መዛታቸው ይታወቃል። እነዚህ ወታደሪ አዛዦች ለአብነት ቀረቡ እንጂ ሌሎችም ባለፉት ተከታታይ ቀናት ደጋግመው የተደረጉ ንግግሮች ከዚህ ጋር የተገናኙ ናቸው። ለእነዚህ የአራት ኪሎ ዛቻዎች ምላሹን በየማነ ገብረ መስቀል በኩል ሲሰጥ የነበረው ሻዕቢያ አሁን ደግሞ ያንን በጉዳይ አስፈጻሚ ደረጃ ዝቅ አድርጎታል። በአዲስ አበባ የኤርትራ ኤምባሲ ጉዳይ አስፈጻሚ ቢንያም በርሄም ስለ ወረራና ሉዓላይነት መከበር እያነሱ ምላሻቸውን ገልጸዋል። የዓለም አቀፍ ህግ መሰረታዊ ነገሩ ሉዓላይነትና ግዛታዊ አንድነትን ማክበር እንደሆነ አንስተው የተባበሩት መንግስታትና የአፍሪካ ህብረት ቻርተሮችን እንደማጣቀሻም አቅርበዋል። የትኛውም ሀገር የየትኛውንም ሀገር ሉዓላዊነት እንዲጥስ የሚፈቅድ ዓለም አቀፋዊ ህግ የለም ሲሉም አክሏል። እናም ይህ ጥሰት ወይንም ወረራ ዓለም አቀፋዊ ወንጀል ይሆናሉ የሚሉት መሰረታዊው የሻዕቢያው ሰው ማብራሪያ ስህተት ባይሆንም ሻዕቢያ የኢትዮጵያ ሉዓላዊ ግዛቶችን ማለትም የትግራይ በርካታ ቀበሌዎችን የወረረው ያ ብቻ ሳይሆን ለአመታትም ይዞ የቀጠለው በየትኛው ዓለም አቀፍ ህግ ነውን የሚለውን ግን አላነሱም። ይህ በእንዲህ እንዳለ የብልጽግናው መንግስት ተጠይቆ ያልተቀበለውን ወደብ ለሳውዲ አረቢያ መሰጠቱ ተሰምቷል። ወደቡ ፕሬዚደንቱ እኛ እንደ ክራይሚያ አይደለንም የሚል ምላሽ የሰጡበት ነበር። ከወራት በፊት የጅቡቲው ፕሬዚደንት እስማኤል ኦመር ገሌ ከፈረንሳዩ ጄን አፍሪክ መጽሄት ጋር በነበራቸው ቆይታም የአብይ አህመድ መንግስት ከሶማሊያ ጋር የገባበትን ፍጥጫ ተከትሎ ከኢትዮጵያ ድንበር በ100 ኪሎ ሜትር ርቀት ላይ ያለውን የታጁራ ወደብን ተጠቀሙ የሚል ጥያቄ አቅርበንላቸው ነበር ሲሉ ገልጸው ነበር። ከአዲስ አበባ የተሰጠው ምላሽ ደግሞ ሁለት ቅድመ ሁኔታዎችን ያስቀመጠ እንደነበርም ያስታውሳሉ። ከኢትዮጵያ ድንበር እስከ ታጁራ ድረስ ያለው የራሳችን ኮሪደር እንዲሆንና ተጨማሪ ግዛት ሆኖ እንዲያገለግለን በእኛ ሰራዊትም የሚጠበቅ ይሁን የሚለው በቀዳሚነት በቅድ በቅድመ ሁኔታ የተቀመጠ እንደሆነም አንስቷል። ሁለተኛው ከብልጽግና በኩል የቀረበው ቅድመ ሁኔታ ደግሞ የባህር ኃይል የምናሰፍርበትን ጭምር ወደብ መሆን አለበት የሚል እንደነበር ያክላሉ። ፕሬዚደንት ኦማር ጌሌ ፈጽሞ ተቀባይነት የሌለው መሆኑን ነገረናቸዋል፣ ሌሉናም ለአብይ እኛ ሩሲያ ከዩክሬን እንደነጠቀቻት ክሬም አይደለንም ብለናቸዋል ሲሉም ማስረዳታቸው አይዘነጋም። እንዲህ ከተባለለት ታጁራ ጋር በተያዘ አሁን የወጡ አዲሱ መረጃ ደግሞ የሳውዲ አረቢያው ኩባንያም ለኢትዮጵያ ጭነት ቁልፍ መግቢያ ሆነውን የታጁራ ወደብን ለሰላሳ ዓመታት ለማስተዳደር ስምምነት ተፈራረመ የሚል ነው። የሳውዲ አረቢያው አር ኤስ ጂ ቲ የታጁራ ወደብን ለሶስት አስርት ዓመታት ለማስተዳደር ከጅቡቲ የወደቦችና ነጻ ቀጠናዎች ባለስልጣን ጋር ስምምነቱን አኑረዋል። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከደናክል ዝቅተኛ ቦታዎች የሚላከውን ፖታሽ እንደዚሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያ አጠቃላይ የጭነት ምርቶችን ያስተናግዳል። ከወራት በፊት ሳዑዲ አረቢያ በኤርትራ በአሰብ ወደብ ላይም የቢሊዮን ዶላሮች ኢንቨስትመንት እቅድን ይዛለች በሚል የሀገሪቱ የመገናኛ ብዙኃን ዘግበው እንደነበር የሚዘነጋ አይሆንም። በአዲስ አበባ የውጭ ሀገር ሙዚቀኞች ታግተው መደብደባቸውን የሚገልጽ ማስረጃ ካሰራጩ በኋላ ብልጽግና ካህድም አገዛዙ ኢትዮጵያውያንን ስለማገቱና ስለመሰወሩ ሲዘገብ አንድም ጊዜ አምኖና ተናግሮ ባያውቅም የውጭ ሀገር ዜጎችን ማገቱ ከተጋለጠ በኋላ ግን ክዶ ተከራክሯል። በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ ሰዎችን በማስገደድ ገንዘብና ቁሳቁስ የሚነጥቁ የጸጥታ ሰዎችን ያሰማረው የብልጽግናው አገዛዝ በከተማ የሚፈጸመን ገተው ለውጭ ሀገር ሰዎች እንዲያደግ እያደረገ ነው አብዛኛው የሀገሪቱ ህዝብ በሚኖርባቸው አካባቢዎች የረባ ቁጥጥር የሌለው ብልጽግና በተሟላ ሁኔታ አቆጣጠራታለው በሚላት አዲስ አበባም ባለሀብቶች፣ ጋዜጠኞችና የፖለቲካ ሰዎችን እያገተ ገንዘብ ሲቀበልና ሲሰውር እንደነበር በራሱ በሰብአዊ መብቶች ኮሚሽን ጭምር መረጋገጡም ይታወቃል። ይሁን እንጂ በራሱም ሆነ በሌሎች አካላት ስለሚፈጸሙ እነዚህ እገታዎችና ስወራዎች አስተያየት ሲሰጥ የማይሰማው አገዛዙ አሁን ደግሞ የውጭ ሀገር ሰዎች የሚታገቱበትና የሚደበደቡበትን ሁኔታ ፈጥሯል። የታገቱትና የተደበደቡት ማፓራ ኤጃዝ በሚል ስያሜያ ናቸው የሚታወቁት ሙዚቀኞች ደቡብ አፍሪካውያን ሲሆኑ የሀገራቸው መንግስትን በጉዳዩ ላይ አስተያየት ሰጥቷል። ሙዚቀኞቹ በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት ተከታታይ ጽሁፍ ለሙዚቃ ስራ ወደ አዲስ አበባ እንደተጓዙና በአዲስ አበባም እንደታገቱ ሲገልጹ የቆዩት ባሳለፍ ነው ቅዳሜ ጀምሮ ነበርም። አዲስ አበባ ላይ ታግተናል የሚደርስልን እንፈልጋለን እያሉ ሲለጥፉ የነበሩት እነዚህ ሙዚቀኞች ከአንድ ሚሊዮን በላይ ተከታይ ባላቸው የፌስቡክ ገጻቸው ላይ አንዱ አባላቸው ከአንገቱ በላይ በድብደባ ቆስሎ የሚታየውን ፎቶ ጾም ለጥፏል። ጉዳዩን የካደው የብልጽግና አገዛዝ ግን ውሸት የሚል ምላሽ ሰጥቷል። ግለሰቦቹ አዲስ አበባ ውስጥ አፈናና ድብደባ ተፈጽሞናል ብለው በፌስቡክ ገጻቸው ላይ አሰራጩት መረጃ ሐሰተኛ መሆኑን የገለጹ የአዲስ አበባ ፖሊስ ምንም አይነት የቀረበ አቤቱታ የለም፣ የሙዚቀኞቹ ድርጊት ውሸት ነው ብሏል። ሙዚቀኞቹ የታወቀና በፌስቡክ ብቻ በሚሊዮን የሚቆጠር ተከታይ ያላቸው ቢሆኑም የአዲስ አበባ ፖሊስ ግን ሙዚቀኞቹ ይህንን መረጃ ያሰራጩት ታዋቂ ለመሆን ነው ሲልም ገልጿል። በጉዳዩ ላይ አስተያየት እንዲሰጥ የተጠየቀው የደቡብ አፍሪካ ጉዳይ ሚኒስቴር ጉዳዩን ፖሊስ እንዲመረምረው እናደርጋለን ነው ያለው። በሚኒስተሩ የፐብሊክ ዲፕሎማሲ ኃላፊ የሆኑት ክላይሰን ሞኔላም ሙዚቀኞች ወደ ሀገራቸው መመለሳቸውን ገልጸው በደህና በመመለሳቸው ተደስተናል፣ የደረሰባቸውን ጥቃት በማስመልከት ፖሊስ ምርመራ ያደርጋል ብለዋል። በሊባኖስ የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ድሮን መጥቶ መጣሉን አሳወቅም ይህ የድሮን ጥቃት ከእስራኤል የተቃጣ ሳይሆን አይቀርምም ብሏል ቡድኑ ድሮኑ መጥቶ የጣለው ቀደም ሲል ተፈጽሟል ያለውን አንድ ሌላ የድሮን ጥቃትን ተከትሎ ነው በሊባኖስ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ባወጣው መግለጫው እንዳሳወቀው ከሆነም ትናንት ከሰዓት በኋላ የሰላም አስከባሪ ወታደሮቹ ኢላማ ያደረገ የእስራኤል ድሮን ጥቃት ለማድረስ ተቃርቦ ነበር። ይህንን ተከትሎ ኃይሉ በወሰደው የመከላከል እርምጃም ድሮኑን መቶ መጣሉንም አሳውቋል። የእስራኤል መከላከያ ቃል አቀባይ በበኩላቸው የሰላም አስከባሪ ኃይሉ መትቸ ጣልኩት ያለው ድሮን ስጋት የሚፈጥር አልነበረም በማለት የቀረበባቸውን ክስ ውድቅ አድርጓል። ድሮኑ የተሰማራው የዕለት ከዕለት መረጃን ለማሰባሰብ ነበር ያለው የእስራኤል ጦር በሰላም አስከባሪ ኃይሉ ላይ ያነጣጠረ ጥቃትን አለመፈጸሙን አረጋግጫለውም ይላል የተባበሩት መንግስታት ድርጅት እንደሚለው ግን የትናንቱ ክስተት በእስራኤልና ሄዝቦላህ መካከል የተኩስ አቁም ስምምነት ከተፈጸመ ካለፈው ዓመት ወዲህ ከባዱ ነው። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።